ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁና አስተማሪ በሆነው ልብ አንጠልጣይ በሆነው በጽናት ድራማ በክፍል 181 ተከስተናል ማለት ነው። ሰኒ እንግዲህ ለረጅም ጊዜ በእገታ ቆይታ ነበረ። ያንን እገታ ዛሬ ድል አርጋ እንግዲህ ወደ ቤቷና ከእህቷ ከጓደኞቿ ከወዳጆቿ ጋር ተገናኝታለች ይህንንም ልታደርግ የቻለችበት ምክንያት እንግዲህ ረጁ የእስፒድ ጓደኛ እንግዲህ እስፒድ ወደ ሌላ አጋች እንዱም ሌላ የሚቆጣጠራት ጓደኛው ጋር ሊወስዳት እየነዳት ባለበት ታይም ነበር። ረጁ ከኋላ መጥቶ እንግዲህ ትልቅዬ ድንጋይ ከጀርባው ላይ በመጫን እንግዲህ እሱን መሬት ላይ ዘርሮ ሰኒን ሊያስመልጣትም ችሏል ማለት ነው። ትልቅ ስራ ለሰኒ ሰርቶላታል። እናም ባለውለታዋም ሆኖ ተገኝቷል ማለት ነው። አሁን ላይ እንግዲህ በነሰኒ ቤት ይገኛል። እንግዲህ ሰኒ እንደምታውቀው ያው አግቷት፣ እሱም ሲጠፈጥፋትም ነበረ። ነገር ግን ጥሩና የሩህሩህ ልብም ነበረው እንደ አስጨናቂ ግን የጭካኔ ጥግን አላሳያትም ነበረ። ሆኖም ግን እሱ ታዞ ስለሚሰራ ነበረ ያንንም ድርጊት ሲያደርግባት የነበረው። ሆኖም ግን እንግዲህ አደራሽን እባክሽን እስፒድን አሳልፈሽ እንዳትሰጭብኝ እኔ ከድቼዋለሁ እያላትም እንግዲህ እየተማጸናትም ሆኖም ግን ከዛ ከጭራቅ እጅ ውስጥ አስመልጧታል ማለት ነው። አሁን ላይ ረጁ እጅጉን በጣም እየተጨናነቀም ይገኛል። በሌላ በኩል ደግሞ ፅናት እንግዲህ ያው ከኪራ ጋር ተለያይቶ ነው ያሉት። እንግዲህ እስከምትሞሸር ድረስ እንግዲህ አሁን ላይ ጽናት በአባቷ ቤት ትገኛለች። በኪራ ናፍቆት እንግዲህ እየተከነከነችም ተመልክተናታል። በዛም ላይ እንግዲህ በዛብህ እንግዲህ አሁንም እንግዲህ ብርቄ የት ነው ያለችው ጽናት ታውቃለች እያለ እንግዲህ እየተመላለሰባትም ተመልክተናታል ማለት ነው። ለአባቷም ይህንን እውነታ ደብቃዋለች። ዛሬ ላይ ግን እንግዲህ በጣም ነገራቶቹ እየከፉና በጣም ነገሩ እየጠበቀበት ሲመጣ በዛብህ ሲያለቅስም ተመልክተናል። ጉድ እኮ ነው። በዛብህም አለቀሰ። ሰው ነው እንጂ የሚያስለቅሰው እሱ ሲያለቅስ አይተናናቅም ነበረ። እናም እንግዲህ ዛሬ ላይ ከጽናት እግር ስር ወርቆ እባክሽን ብርቄ ያለችበትን ካላሳየሽን፣ ካልነገርሽን ከእግርሽ ስር አልነሳም ብሎ እሷም እንግዲህ ትነግሪኛለሽ ሲላት አዎ ነግርህ አለው ብላ ከተደፋባት ከእግሯ ስር ቀና እንዲል አድርጋው አንድ እንግዲህ መቀመጫ ላይ ቁጭ ብለው እያወሩ እኔ ምንም ማውቀው ታሪክ የለኝም ስለ ብርቄ፣ ተወኝ እባክህ። ምንድነው አንተ ከእኔ የምትፈልገው? እያለችው እኔ ግርሽር የተደፋሁት እኮ ለመስገድ አይደለም፣ ብርቄ ያለችበትን እንድትነግርኝና እንድታሳውቅ ይፈልጌ ነው፣ ቢልም ፅናት ብርቄ ያለችበትን እንደማታወቅ ትነግረዋለች ማለት ነው። ብርቄ ለተሰማ ስልክ ደውላለት፣ ተሰማ ፍንድ እድቅ ብሎ እንግዲህ ደስ ተሰኝቷል። ከደስታው ብዛት ግን እንግዲህ በሙቀትና በግለት ብርቄ ስልክ እንደደወለችለት ለበዛብህም ሊነግረው ጫፍ ደርሶ እንግዲህ አዳልጦት ነበር። ነገር ግን ተቆጥቧል። በዛብህ ለብርቄ ማን እንደሆነ እስኪ ረሳው ድረስ በጣም ደስታው እጥፍ ድርብ ሆኖ ተመልክተነዋል። እናም ተሴ እንግዲህ በጣም ደስ ብሎት እንግዲህ ብርቅዬም እጅጉም በጣም ደስ ብሏት ከተሴ ጋር በማውራቷ በስልክ በፍንጥ ዝያ እንግዲህ በደስታ ተሞልታለች ማለት ነው። ተሰማ እንግዲህ ንብረቴን ከነማሰው ነው የምሸጠው በማለት ወደ ብርቄ ለመሄድ እንግዲህ ወስኗል። እናም እንግዲህ ለ ሲያናግረውም ሲያማክረውም ነበረ ለበዛብክ በዛብክ የሀገር መሳቂያ ሁነ እንዳትቀር እያለ የት ተመልሼ ስመጣ ነው አገር የሚስቅብኝ እያለ ብቻ ነገሩን በግልጽ አድርጎ መናገር ብቻ ነው የቀረው እንጂ በተዘዋዋሪ ሁሉንም ነገር ነግሮታል። ለደብም እንግዲህ ሲያማክረው ነበረ እንግዲህ የእህል ማሳውን ከነ መሬቱ ከነ ቁረኑ መሸጥ እንደሚፈልግ እንደው ምንጉር ነው እያሉ እንግዲህ ሲገረሙበትም ተመልክተነዋል ማለት ነው። ቅዱስን እንግዲህ የምታናድደው እንግዲህ የበፊት ፍቅረኛው አሁን ላይ እየተከታተለችው ትገኛለች። እሱም እንግዲህ ሰላሙ ተነስቶ እጅግም በጣም እስከ መደንገጥ ድረስም እንግዲህ ተመልክተነዋል ማለት ነው። ደግሞ የሚኖሩትም አንድ አካባቢ። አቤት አጋጣሚ እያለች እንግዲህ ሰላም ለቅዱስ ስትነግረው አጋጣሚ ሳይሆን እየተከታተልሽ መሆን አለበት፣ እንግዲህ የድሮውን ዶሴ መዝጋት አለብሽ እያለም ተመልክተነዋል። እሷ ስትቀርበው እሱ እየሸሻት እንግዲህ ከናቲም ጋር ተገናኝተው ናቲን አንተ የቅዱስ ጓደኛ አይደለ? በማለት በስተመጨረሻም ወረቀት ሰጥተዋለች ማለት ነው፣ ለቅዱስ አድርስልኝ ብላ እዛ ወረቀት ውስጥ ምን ይሆን ያለው? እንቡጥዬም ይሄንን ስታይ እጅጉን በጣም ተናዳን፣ ጭርጭር እያለች እንቡጥዬን ይሄት ተረጋጊ እያላትም፣ እንዴት ጭራሽ ሰላም ፊት እንቡጥዬን እህቴ እንዴት ትለኛለህ እያለችም ተናዳበት ጥላው ስትሄድ እንግዲህ ቅዱስም የተሰጠውን ወረቀት ይዞ ወደ ቅዱስ ጋር አምርቷል ማለት ነው። ኪራ አዲስ ሰራተኛ አመጣ አዲስ ሰራተኛ አመቶ ለኒና አዲስ ሰራተኛ እንደመጣችም ቤቱንም እንግዲህ እንድታሳየት ዞር ዞር አድርጋ ይነግራታል። እንግዲህ በጣም በሚያሳዝን ሁኔታ ኒና እንዴት ነው ሰራተኛ ከመጣማ በቃ ምን ሰርቼ ነው የምኖረው በማለት እጅጉን በጣም ተጨንቃም ግራም ገብቷት እንግዲህ ተመልክተናል። ሰራተኛዋም እንግዲህ መታ ስራዋን ጀምራለች። ሰራተኛዋ እንግዲህ ኒናን ስታያት የቤቱ ባለቤት መስላ ነበር በመጀመሪያ የታየቻት። ይህንን ስትልም እንግዲህ ኒናም ተመስገን አምላክ፣ ይህንን ቃል ራሱ መስማቴ ለእኔ ትልቅ ነገር ነው ብላም ደስም ተሰኝታለች። እናም እንግዲህ ኪራም እንግዲህ በማክስቱ ደግሞ በግልጽ ነግሯታል። እኔ እናንቺ ከተስማማንና በሁሉም ነገር በስራሽም ጎበዝ ከሆንሽ እዚህ ቤት ያው መቀጠል ትችያለሽ በማለትም እንግዲህ አሳውቋታል ማለት ነው በቅርብ አገባለው ፅናት ትባላለች ባለቤቴ እናም እንግዲህ በነገራቶቼ ውስጥ ማንም ሰው እንዲገባብኝ አልፈልግም በማያገቡ በማያገባቸው ነገር ውስጥ የሚገባብኝ ሰው አልወድም ብሎ ኪራም እንግዲህ ባህሪውን አስረድቷታል ማለት ነው ወድና የተከበራችሁ የቻናል የቤተሰቦች ይህንን ቻናል እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኒና በጣም በሚያሳዝን ሁኔታ ጭንቅ ብሏታል፣ አዲስ ሰራተኛ ስለመጣ። ብርቅዬም እንግዲህ ከተሴ ጋር በስልክ ተደዋውላ ስራ ሁላችን እጅግም በጣም ደስ ብሏታል። ነገር ግን ስራ መግባትና መስራት ትፈልጋለች እኔና ነገራቶቹ እስኪ ስተካከሉልሽ ድረስ የማትችው ስራ ቢሆንም እችላለሁ ብለሽ ግቢና እነሱ እዛ ያሳዩሻል ያስተምሩሻል፣ ስትላትም ብርቄ ግን ዋሽቼ ምንም አይነት ስራ መስራት አልፈልግም እያለች ምን አለ እንደዚች እንደ ሰራተኛዋ ቀልጣፋ ብሆን እያለችም እንግዲህ ተመልክተናታል ማለት ነው። ተሴም እንግዲህ ወደ ብርቄ ለመምጣት እዛ በክፍለ ሀገር እንግዲህ ሰፈሩን ንብረቱን እንግዲህ ከነማሳው የሚገዛው ይፈልጋል። ብርቅዬም እንግዲህ ስራ ገብታ መስራትን ትፈልጋለች። ብርቄ እንግዲህ በጣም ደስ ተሰኝታለች ከበዛብህ መራቋና መሄዷ። እናም ደስ ስላላትም እንግዲህ ኒናም እጅጉን በጣም ደስ ተሰኝታም ተመልክተናታል ማለት ነው። እንግዲህ ሰኒና የሀገታት ሰው እንግዲህ አንድ ቤት ውስጥ ተቀምጠዋል። ሰኒ እንግዲህ እጅጉን በጣም ከመናፈቋ የተነሳ ለመራዊት ነበረ በመጀመሪያ ስልክ የሚደወለችላት። ምሩም ይሄን ነገር ስትነግራት እጅጉን በጣም ደስ ብሏት እንግዲህ በፍንጥዝያ ነበረ ወደነ ራኬብ ቤት የሄደችው ማለት ነው። ከናሁም ጋር አንድ ላይ ሄደው እንግዲህ እጅጉም በጣም ስላያትና ስላገኟት ደስ ተሰኝተዋል ማለት ነው። እናም እንግዲህ የጠፋችው እንዴት ማን እንዳገታትና በምን አይነት ምክንያት እንደሆነ ቢጠይቋትም ሰኒ ፍቃደኛ አልሆነችም ለመናገር። ምክንያቱም እስፒድን አሳልፈሽ እንዳትሰጭብኝ አደራ በማለት እንግዲህ ጓደኛው እጅጉን በጣም እየተጨነቀም ተመልክተነዋል። ለሰኒም ጥሩ ነገር አድርጎላታል። ያ አስጨናቂማ እንግዲህ ሰኒን ስቃይዋን ሊያበዛባት እንግዲህ ከ ለሌላ አጋቺ አሳልፎ ሊሰጣት ነበረ። በጣም ደስ የሚለው ነገር ደግሞ እንግዲህ ሰኒን አስበልጦ ጓደኛውን ከርቶ ተመልክተ ነዋል ማለት ነው። ጥሩም ስራ ሰርቶላታል። ራኪብም እንግዲህ በቃ ጣቢያ ሄዳችሁ ማንና ይህንን ስራ አንቺ ላይ እንደተገበረ መናገር አለብሽ ስትላትም እንግዲህ ይህስ ማነው ስትላት እንግዲህ እንዳዳናት ከታገተችበት እንዳዳናት ነግራ ነው ወደቤት የሚያስገባቸው። ባለውለታችን ነው በማለትም እንግዲህ ራኬብም ተቀብሏለች። ነገር ግን ሰኒና እንግዲህ የእስፒድ ጓደኛ ጓደኛው በጭንቀት ውስጥ ይገኛል ማለት ነው እስፒድ ምን እንደሆነ ምን እንደገጠመው። ምክንያቱም ትልቅዬና ግብድዬ ድንጋ ስለሆነ እንግዲህ ጀርባው ላይ የጫነበት በህይወት ይኑር አይኑር በጣም ጭንቅ ብሎትም ተመልክተናል ማለት ነው። ውድና የተከበራችሁ አድማ የተመልካች ቤተሰብ፣ ጽናት ድራማችሁን በጣም ያጓጓል ያስተምራልም። እናም እንግዲህ አሁን ላይ እንግዲህ የነኪራ ካርታን የካርታና ፕላን ወረቀት በመራዊት እጅ ይገኛል። ከመራዊት እጅም አልፎ እንግዲህ ያቺ ጽዮን የምትባለው በዛ ቤት ትንጎዳጎዳለች እና ያንን ወረቀት እዚህ ውስጥ ይሄ ወረቀት ምንድን ነው ያለው ብላ እንግዲህ ወረቀቱን ከፍታ ልታይም ስትል መራዊት እንግዲህ ደርሳባት ምንጭቃርጋ ወደ ሳጥኑ መልሳ አስቀምጠዋለች። ምን ቢኖረው ነው እንደዚህ ተናዳና እንደዚህ የምንጭቀችኝ በማለትም መራዊት ለምንድን ነው እንደዚህ የመነጨቀችኝ በማለትም እንግዲህ ፅዮን ጥያቄ ፈጥሮባታል። ሆኖም ግን በኃይለ ቃል ነይ ወደ ሳሎን ብላ ከመኝታ ቤትም እንግዲህ ምሩ አስወጥታታለች ማለት ነው። እናም እንግዲህ አሁን ላይ ጥያቄም ገብቷታል። እንግዲህ ፅዮን ከእነ ናሆም እናት ቤት ከአለምዬ ጋ ወደ መራዊት ጋር ትመላለሳለች። አለምዬ ጋ ስራ ከበዛ ወደ እነ ምሩ ጋ ትሄዳለች። ምሩ ጋ ደግሞ ስራ ካለ ወደ አለምዬ ጋ። እንግዲህ ስራ በጣም ትጠላለች እና ራሷን ጠብቃ መኖር የምትፈልግ ያለ ድካም ያለ ስራ እንደዛ አይነት ስታይል ላይ ነች። እና በጣም በሚገርም ሁኔታ እንግዲህ እየተመለከታት ነው። እንግዲህ ናቲም የተሰጠውን ወረቀት ለቅዱስ ወስዶ ሰጥቶት ቅዱስን በጣም ደንግጦ ተመልክተነዋል። ቅዱስም እንግዲህ ወረቀቱ የተላከልህ ከሰላም ነው ብሎ እንግዲህ ናቲ ወረቀቱን ሲሰጠው፣ ቅዱስ ሶፋ ላይ ገደም ካለበት በድንጋጤ ተነስቶ ወረቀቱን እንግዲህ ሊመለከተው፣ ሰላምነች የሰጠች በማለትም በድንጋጤ ከቅዱስ ተቀብሎታል ማለት ነው። ከናቲ ቅዱስ ተቀብሎታል ማለት ነው። ምን ሊሆን ይችላል የተጻፈለት ወረቀት? ውድና የተከበራችሁ አድማጭ የተመልካች ቤተሰብ ለዛሬ የነበረን ቆይታ ይህን ይመስል ነበረ። ቻናሉን ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በድራማው ዙሪያ ላይ ደግሞ ከምቱ ሀሳባችሁን አንሸራሽሩ። ቀጣይ ክፍል እስክንገናኝ ቸርሰንቤቱ እላለሁኝ። ባይ ባይ።